ሰፈሩን እየደጋገምኩ ነገራቸው እዛ አካባቢ ከማን ቀድሞ ሰፈሩ አልታው ነው የሚጠይቀኝ ሰው ሰዎች ካሉ ሞባይልሽን ቻርጅ አድርጊው ተረጋጊ በቃ ተረጋጊ ምንም አትሆኝም ብርዣ ብላዴ እኮ ነው የሚለው

ውሃለ ውሃለ! ጠጪ ጠጪ! ውሃ ጠጪ! ይስሐቅ እናስገቡት፣ እሺ፣ ቶሎ በሉ። አሁን ፖሊሶች አሁን ይመጡልሻል። ይስሐቅ ቶሎ በሉ። አንድ ቁጥር ጻፍ፣ ሌሎቻችሁ አንድ ቁጥር እንዳጽፉ። እዚህ አንቺ ውሃ ጠጪ አሁን ተረይዞጠጭከዚ ቁጭ በይ። ከፍተው ገብቶ ምንም አያደርጉሽም፣ ወትተው ወይ አይገሉሽም። ቁጭ በይ። የሰበሩበትም ስለሚታይ ችግር የለም። ቆዩ እዛ አልተውን አካባቢ ኢምባሲ አለ። ምንም እኔ ወቶቻለሁ ኦልሬዲ፣ ሎኬሽን ልክ ያለው በቃ፣ የመጡ ተረጋጊ። አንቺ ተረጋጊ፣ አካባቢ በቪዲዮ ልታስጠቋት ነው ወይ ወይ ሰላም ነው እንዴ የት አካባቢ አለን ነው የት አካባቢ ነው እንዴ እኔ አጅማን ነኝ አጅማ ረሺድያ እሺ ብትደርስ ደስ ይለኛል የምትችል ከሆነ እኔ ወጥቻለሁ ኦልሬዲ 26 ደቂቃ 24 ደቂቃ ያሳያል አሁን ምክንያቱም ድንገት ምነው ችግር አለን አው በር እየሰበሩ ነው ላዩ ላይ። እውነት ፖሊስ ሲሆን ፖሊስ በፍጹም ቤት ውስጥ አይገባም፣ ግቢ ውስጥ እንኳን በዚህ ሰዓት አይገባም፣ አይደለም ቤት። ግን በሩ እየተቀጠቀጠ ነው። አልታወን አካባቢ ሎኬሽን ላኩለት። አንደኛ እማት፣ አንቺ ተረጋግተሽ ሻንጣውን ምናምን ክላስ ውስጥ ፈትሺ እቺ መርዝ እቃዋን እዛ ውስጥ ከተ በኋላ አንቺን ለማስወንጀል ሻንጣውን ፈትሺ፣ አልጋሽን ምናምን አካባቢ ፈትሺ፣ ቤቱ ሙሉን ፈትሺ። ከዛ በጠረፈ ቁጭ ብለሽ ጠብቂ ኤምባሲዎች ይደርሱልሽ አለ። አሁን ከዛ በዚህ ዛመቱ በመዶሻ በር አይሰብርም። በስ ሚውቱን አንሺው ማቲ እና ሻንጣውን ምናምን ምናምን ፈትሽ አጠገብሻለሁ ሁሉንም እቃ ለነዚህ ልጆች ሎኬሽን ላክላቸው፣ ቶሎ በሴቭ አግኝ። ልክ ያለው ልክ ያለው ልክ ያለው ላ ለነዚህ ለነዚህ አሁን ለላኩልኩ ቁጥር ቶሎ ልክ ያለው እዚህ አልታወነን ኮሚኒቲ እንላሉት ልክ ያለው አዎ፣ ካላስ በቃ የቤት ቁጥሩንም ላክላቸው። ሳሪ ኤምኬ ቁጥሩንም ላክላቸው። እማት ያለሽ መሲ ሚዩት አንሺ በሏት፣ አትባካችሁ። ኤምኬ ለኔ ላክ ሚዩት ሽናንሺ ቪዲዮ ሳታበሪ ሚዩት ሽናንሺ

ሰዎች ሽንት ቤቱ መስኮት አለ። በመስኮቱ ሽንት ቤቱ መስኮት በ